ሄደን ወፈር ይችላል፣ ማረፍ አዎ። የቆንጆ ዳርቻ እንግዲህ ብዙ መጸዳጃ ቤቶችንም ብንገነባ፣ ግንብ ስር የሚሻሉ ወንዶችን ማስቆም አልቻለም። የገንዘብ ቅጣቱ እንኳን ምንም እያሻሻላችሁ አይደለም። ስለዚህ አዲስ አይነት የቅጣታ ስራ ጀምረን አረንዶም ከፈለክ ሰው ነው ወሳፕ ወሳፕ ወሳፕ ወሳፕ ወሳፕ ማይ ሃበሻ ፒፕል እንዴት አላችሁ? ውድ ቢናታቲ ቤተሰቦች ናችሁልኝ። እግዚአብሔር ይመስገን በጣም ደህና ነኝ። አይ ሆፕ ጥሩ ጊዜ በያላችሁበት እንዳሳለፋችሁ ተስፋ አደርጋለሁ። ዛሬም በሪአክሽን ቪዲዮአችን ተመልሰን ተገናኝተናል። ዛሬም እናንተን ያስቃሉ፣ ያዝናናሉ ከምን በላይ ደሞ ፈታ ያደርጋሉ ያሰብናችሁን ብዙ የኢንስታግራም እንዲሁም የፌስቡክ ቪዲዮች ይዘንላችሁ መጥተን አብረን ሪአክሽን የምናደርግ ይሆናል። ከናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ መቆየት ይሆናል። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። እንዲሁም ለቪዲዮ አዲስ የሆናችሁ ተመልካቾች ቪዲዮዋን ዩቲዩብ ለተለያዩ የሰዎች ሪኮመንድ እንዲያደርግልኝ ቪዲዮዋን ላይክ አድርጋችሁ ጀምሩም እያልኩ በትህትና በትህትና ጠይቃለሁ። እንዳልኳችሁ ዛሬ በጣም ብዙ ቪዲዮዎች ይዘንላችሁ መተናል። ከእናንተ የሚጠበቀው ቅድም እንዳልኳችሁ እስከ ቪዲዮ መጨረሻ ድረስ መቆየት ብቻ ነው ብላለው። እንግዲህ ለአዲስ የሆናችሁ ቻናሏን ሰብስክራይብ በማድረግ እንዲሁም ለወዳጅ ዘመዶ ሼር በማድረግ ትብብራችሁ እንድታሳዩን በአክብሮት በአክብሮት ጠይቃለሁ። ፕሮግራሙን ዛሬ ይዤላቸው የመጣሁት እኔ ቢና ታባላለሁ። እንግዲህ ወደ መጀመሪያ ቪዲዮችን ስናልፍ የተረገመችዋን በላይቭ ያልተቻለችሁን ወደ ታኩል ቪዲዮ እናልፋለን።

እኔ ደግሞ እኮ አልቆብኝ ልገዛ ወድጀው ማለት ነው። እነዚህ ኦሪጂናል ያልሆኑ ነገሮች ቶሎ ነው የሚያልቁት። ብነን ብነን ነው የሚሉት፣ አሬጋ ኦሪጂናሉ። በነገራችን ላይ በጣም የሚገርመኝ ለምሳሌ ቪዲዮ ስንሰራ ተዘጋጅተን ነው አለ፣ ስክሪፕትድ ምናምን ናቸው፣ እና ተዘጋጅተን ነው። እኔ ላይቭ ላይ በተለይ አንን እስጢፎ የሚባል ልጅ ላይ ዛሬ ትንሽ ታምር ነው ብቻ። ጀለስ ለልጁ ክርስትና ብሎ ያስቀመጠውን ብር በቁማር ተበልቶ ቤቱ ሲገባ ለሚስትየው አብደላ ተኛ እንዴ ሲላት፣ ሚስትየው እንግዲህ እንግዲህ ሚን አይል ቁማር ከተበላ ልጁም ክርስትና ይነሳም። በቃ ሰለመ ማለት ነው። እስ ወደ ቀጣይ ቪዲዮ እንለፍ። አፍጥር ይላል ማነው ሙፍት ቤት ና፣ በአፍጥር ሰዓት መተማ፣ ሳታፈጥር አትሄድም። ነይ። ማን ነሽ? ፋጢ፣ ወንበር እስኪ እስኪ ሀይድ

ማለት ተከላካያችን እና ከብሔራዊ ቡድን ዋና ምል ጋር በተያያዘ በጣም ስ ሁላችሁም እንዳያችሁ ተስፋ አደርጋለሁ ከዚህ ከፊዚካል አቋሙ ጋር በተያያዘ የተለቀቁ ያሉ ቪዲዮዎች በጣም ስህተትና ትክክል ያሉ ነገሮች ናቸው። ምንድን ነው አንደኛ ነገር ልጁ እንግዲህ ሰርቶ ምን ብሎ የከፈተው ቁርጥ ቤት አስቻለው ታመነ ቁርጥ ቤት የሚል አለው እና ቦሌ አካባቢ ከዛ ጋር በተያያዘ ልጁ በነገራችን ላይ ትክክለኛ ፎቶዎች አሉ። አብዛኛዎቹ ፎቶሾፖች ናቸው፣ ኤዲት ናቸው ያቃቸው እና ቦርጫም እንደሆነ ከምግብ ቤቱ ጋር እያያዘው ያው በጣም ስለሚበላ አይነት ነገር ነው እና የተሸነፍ ነው ኢትዮጵያ ናሽናል ቲም የተሸነፈችው በሱ ሰት ወይም በሱ ችግር አልነበርም። እንደ ቲም ጥሩ ስላልሆነ ፕላስ ደግሞ ግብጽ ግብጽ ነች። በማን ሲቲ በሊቨርፑል የሚጫወቱ የፊት መስመር ተጫዋቾች ናቸው ያሉት እንደ ሞሳላ ኦማር ማርሙሽን ጨምሮ እና ይሄ ባለበት ሁኔታ ላይ አስቻሉን ታመነ ብቻ ፐርሰናል ፐርሰናል እሱን አታክ ለማድረግ መሞከር ትክክል አይደለም፣ በጣም ስህተት ነው። ችን ነገር ማንሳ ስለፈለግኩ ነው። በዚህ አጋጣሚ ወደ ቀጣዩ ቪዲዮችን ንለፍ። እዚች ጋር አይ መልካምነት ግን የገረመ የውሻው ሸንኮራ መብላት ነው። ከዚህ ጋር በተያያዘ ግን አንዳንድ ውሾች በተለይ ድመት ምናምን እንደዚህ የተለየ ምግብ ሲበሉ ገርሟቸው። እኮ እኔ ለውዝ ምናምን የምትበላ ድመት ደግሞ ሸንኮር ነው። እስኪ ወደ ቀጣዩ ቪዲዮ እንድለፍ። የውጭ ቪዲዮ ነች ደግሞ ሲሚንቶ ያስገቡ ነው። እንዳርገው ወደ በጭንቅላቱ ነው የገባው። እንግዲህ ውድ የቢናታቲ ቤት ሰዎች አይ በቪዲዮ እስካሁን ዘና ፈታ ያላችሁ ነው ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ፕሊስ ላይክ ላይክ በማድረግ ፍቅራችሁን ወደዳችሁን አሳዩኝ እላለሁ። እንዲሁም ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ ድረስ እንድትቆዩ በአክብሮት እጠይቃለሁ። እስኪ ወደ ተከታዩ ቪዲዮ እንለፍ። ከዘጠነኛው ሺ ላይ እስኪ ቀንጫብ ያለች ነገር ላሳያችሁ ምን ነበር የቲቸር ብርሃኑ ቤት ነው አይደ ለሱ? ብቻ የማን ሰጠው? የኛም ቤት ነው። ቆይ ለምን ስለፈልገሽ ነው ቲቸር ብርሃኑ እና ቤቱን ነው እንጂ ቤቱን አይደል? እንደጠየቅሽ ብቻ፣ ቲቸር ብርሃኑ እንፈልጋቸው ነበር ማግኘት እችላለሁ? አሀ እሱ ማን ትችሉት አለ? በምን አውቃለሁ፣ ይቅርታ ካሉት ጠሪል የኔ እህት። እኔ እኮ የልጅ እናት ነኝ። እሺ አታፍርም እንዴ ስትልኪኝ? ከፈለግሽ ግን እና ፈልጊ። ቆይ አንቺ እሳቸው ልጅ ነሽ? አዎ። ያስበላል፣ አመላለስሽ ምናምን ግራ ገብቶኝ ነው። እንዴት ቢያሳድጉሽ ነው እኔ ምን አውቃለሁ? ብለሽ ነው በእናትሽ። ድሮ እኮ ሲያሳድጉን ቪዲዮ ምናምን አይቀርፉ። አይ ትንሽ የስነ ምግባር ክፍተት ይታይብሻል ብዬ ነው። በሲሚንቶ አስደፍነዋለሁ ምንም አታስቢ ማለት ቲቸር ብርሃኑ። እኔ የምልሽ ግን እዛ ቲቸር ምናምን ስትሉት ምን ይላል? እኔ ግን ቲቸር ብሎ ሳቄ ነው የሚመጣው። እኔ ብሬ ብዬ ነው የምጠራው። ቆሻውን ለምድር የፈለግሽው ቲቸር ብርሃኑ? እሱም አገባኝ ምን ያደረግልሻለ? እሱን በመፈለግ አትልፊ። ነይ እዚሁ ያለልሽ ግቢ ነይ እንዴ እሺ አሪፍ ይትቆም ነበረች። አሁን ነው የምትመጣው? ለምንድነው እንደዚህ የምትጫወትብኝ? እስኪ ወደ ተከታዩ ቪዲዮችን ንለፍ። ማን ምጋልሽ እናቴ? እናት ሊገሉኝ ነው ሰማ። በዚህ ካስታል ፈይታል በዚህ አላለፈም። ወይኔ በህይወቴ እንደዚህ ትቀልድ። እርግጠኛ ነህ? አዎ፣ አላየሁም ነበር። አምኛ ብቻት በገዛ አልጋ ላይ ከሌላ ወንድ ጋር ስማግጥ አላገኘኋትም። በእናትህ ነይ

እንግዲህ ብዙ መጸዳጃ ቤቶችንም ብንገነባ ግንብ ስር የሚሻል ወንዶችን ግን ማስቆም አልቻልንም። የገንዘብ ቅጣቱ እኮ ምንም እያሻሻላችሁ አይደለም። ስለዚህ አዲስ አይነት የቅጣታ ስራ ጀምረን

ያቺን ሽሯን ብቻ ይበላል። አይ እንደዛ አይሰራም። አንድ ላይ ነው የምንበላው። ቄስ ይዤ ይመጣል። ቁጭ ብሎ መጠበቅ። እሺ ማይ ጋድ። እዚህ ነው ሕይወት። የማላምናት አይተርፍ፣ አይተርፍ። እዚህ ነው መኖር። ሰው ስም ኦኬ ቱ ዘ ኔክስት ቪዲዮ እናልፋለን። ከበደ ከብዶ ነው ታካብዶ። በቪዲዮ ዘና ፈታ ያላችሁ ተስፋ አድርጋለሁ። እንግዲህ ቪዲዮን ከወደዳችኋት፣ ቀደም እንዳልኳችሁ፣ ቀስ ብላችሁ የላይክ ምልክቷን ጠቅ ማድረግ ብቻ ነው ከናንተ የሚጠበቀው። አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቻናል ለውራይ ዘመዶች ለማድረግ ትብብራችሁም እንድታሳዩን በትህትና እጠይቃለሁ። ወደ ተከታዩ ቪዲዮ የምናልፍ ይሆናል። ሰባት ጊዜ ተፈጥረ ሰባቱም ኢትዮጵያ ሲደርስክ ሁሉ ነገር ማሸነፍ

ቶኪቻውን ለመናገር 30 ኪሎ ሜትር ከሀዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሀዋሳ ይገባል። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው ከራችን ላይ ካላወቃችኋቸው እኚህ ሰውዬ የሲዳማ ክልል ፕሬዚዳንት ናቸው። እና ቶኪቻው ከሲዳማ ክልል ጋር በተያያዘ ሰሞኑን በጣም ብዙ ቲክቶክ ላይ ብዙ ቪዲዮች ወጥተው ነበረ እና እሱ ላይ ነው ሪያክት ያደረጉት እና እኔ አልጠበኩም። አሁን ከመንግስት ደረጃ አናት ስለ ነ አይነት ሪያክት ያደርጋሉ ብ 30 ኪሎ ሜትር አውጥተን ብንለቀው ተመልሶ መምጣትን እንጠራጠራለን። ይሄን ቪዲዮ አይተኸዋል? ቶኪቻው ጉድ እኮ ነው ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምነት ተፈራረመ። በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም ከቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብስ ጥብሱን፣ ህብረተሰብ ደግሞ መረቅ መረቁን። ምን አይነት ዜና ነው ይዘታል? እንግዲህ ውድ ቢናቲ ቤተሰቦች ለዛሬ ጀላችሁ የመጣት ቪዲዮ እችን ትመስል ነበረ። በቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እንግዲህ ቪዲዮን ከወደዳችሁት ላይክ አድርጉልኝ። የተሰማችሁን አስተያየት ኮሜንት ሴክሽን ላይ እንድታስቀምጡ ልኝ መክሮ ጠይቃለሁ። በቀጣይ ቪዲዮ እስክንገናኝ ድረስ እዚህ ጋር ምሰናበታችሁ ይሆናል። ቪዲዮን ጀላችሁ የመጣሁት ቢናት ታበላለሁ። ዳግም እስክንገናኝ ድረስ በላችሁበት በቸር ቆዩኝ። ቻው ቻው። ባይ ባይ።